ወንዶቹ ወንድ የሚል ትርጓሜ ያለው ካካኦ የተባለ የጦር አለቃ ጥጃ በላይ ከበሬ በታች የሆነ ኩርማ ይፈለጋል። ጥቁር ቦቃ የሆነ ግንባሩ አካባቢ ነጭ ሆኖ የፒራሚድ 2 ሚሊዮን 300ሺህ ድንጋይ በሰው ትከሻ እየተጋዘ የተሰራ ሲሆን አንድ ሰው አንድ ሜትር ኩኝ ድንጋይ በአንድ ጊዜ ይሸከም ነበር። ማኔስ የተባለው የግብፅ የመጀመሪያው ፈርዖን ቅድመ ልደተ ክርስቶስ 3200 ላይ ተበታትኖ የሰፈረውን ህዝብ ገሚሱን በማስተባበር የቀረውን ባህል በመጠቅለል ከሁለት የተከፈለውን ህዝብ አንድ በማድረግ የመጀመሪያውን ዳይናስቲ መሰረተ። ከኑቤ ኢትዮጵያ የሚዋሰኑት በአሞንና በእባብ ሲያመልኩ በታይተ ግብፅ የሰፈሩት ደግሞ ኦዚት በምትባል በሴት አንቀጽ በምትጠራ አባብ ያመልኩ ነበር። የእነዚህ አማልክት ካህናት አንድነት መስርተው እንደተለመደው ህዝቡ ማስተዳደር ጀመሩ። በቀደመው ዘመን የግብፅ ፈርዖኖች ተጠሪነታቸው ለአማልክቱ ካህናት ነበር። ማኔስ ቆማት ላይ መቀመጫውን አድርጎ በግብፅ በሰፈሩ ህዝቦች ላይ ከነገሰ በኋላም ተከታታይ ዘሮቹ እየተተኩ ጥቂት ዘመን ገዙ። በኋላም የወንዶቹ ወንድ የሚል ትርጓሜ ያለው ካካኦ የተባለ የጦር አለቃ ዙፋኑን ከማኔስ ዘር ቀምቶ ሁለተኛውን ስርወ መንግስት መሰረተ። በካካኦ ዘመን ብዙ አይነት አምልኮ ተስፋፋ። ዋናው በሰው አምሳ የሚቀረጸው ፍታ እና የእርሱ ማደሪያ የሆነው ኦፒስ ወይም ሀፕ የሚባለው ኮርማ ነው። ከጥጃ በላይ ከበሬ በታች የሆነ ኮርማ ይፈለጋል። ጥቁር ቦቃ የሆነ ግንባሩ አካባቢ ነጭ ሆኖ ነጩ ክፍል ሶስት ማዕዘን ያለው ደረቱ ላይ የሩብ ጨረቃ አይነት ቅርጽ ኖሮት ነጭ ቢሆን ቆዳ አፉ የጤንዚዛ ቅርጽ ከያዘ እሱ አምላክ ነው ይባላል። መረጣውን የሚያከናውኑት ካህናት ናቸው። የተጠቀሰውንና ያልተጠቀሰውን አይነት መመዘኛ ያሟላ ጥጃ ከውልደቱ ጀምሮ ይታደንና ከተገኘ በታድሮበታል ተብሎ ስለሚታመን ጥጃውን ወስደው ያሳድጉታል። አድጎ ኮርማ ሲሆን የተቀደሰ ውሃ በሚባለው ቦታ ወስደው ይነክሩትና ይጠምቁታል። የአምላክነት ክብር ሰጥተው ይቀድሱታል። በቤተ መቅደስ አስቀምጠው ይሰግዱለታል። በሕይወት ዘመኑ ሁሉ ዓመታዊ ክብረ በዓላት ይከናወኑለታል። ሲሞት በታላቅ የቀብር ስነ ስርዓት ከመሰል አምላክ ወንድሞቹና ከነገሥታቱ ጎን ይቀበራል። እንደገና ሌላ መረጣ ይደረጋል። የዚህ አይነቱን ኮርማ ምስል በተለያዩ በድንጋይ፣ በብረት፣ በነሐስ፣ በብር፣ በወርቅ ተቀርጾ ይሰራና ደስ የሚል አብረቅራቂ ጨርቅ ጀርባው ላይ ይለብሳል። ይሄ የጥጃ አምላክ ለረጅም ምዕተ ዓመታት በግብፅ ጠንቶ የቆየ ነበር። ነገር ግን የቀድሞዎቹ የአሮጌው ስልጣኔ ባለቤቶች እንስሳውን፣ ዛፉን ወይም አሞራውን፣ እባቡን እንዲሁም ራሱን ብቻ ያመልኩት ይቀርጹት ነበር እንጂ ማደሪያው የሆነ ሰውን አላዘጋጁም ነበር። በኋላ ግን የሰው ማደሪያ ያለውን አሞንን በላይ ላይ ግብፅ በቴብ ቤተ መቅደሱን ሰርተው ማምለክ ከጀመሩ በኋላ ግብፅ ራሷን የቻለች ሀገር ሆና ስትመሰረትና ላይ ላይ ግብፅን ስትጠቀልል የአሞን ቤተ መቅደስና አምልኮንም ልትወርስ ይችላለች። በኋላኛው ዘመን ከ ሺ ሰባት መቶ እስከ ሺ ሶስት መቶ ቅድመ ልደተ ክርስቶስ እስራኤሎች በግብፅ በተጋዙ ጊዜና ከ አራት መቶ ዓመት በኋላ በሙሴና በአሮን እየተመሩ ወደ አገራቸው ሲሄዱ እስራኤላውያን ጥጃ ቀርፀው ያመልኩትና ሙሴን ያበሳጩት አምላካቸውን የሚያስቆጡት በፕታ ወይም በኮርማ አምሳል እንደነበር ይታወቃል። ከዚህም ባለፈ በጥንቱ ዘመን በግብጽ ተዘርዝረው የማያልቁ ልዩ ልዩ አማልክት ነበሩ። እስከዚህ ዘመን ድረስም አሞን እጅግ አልገነንም ነበር። ፕታ ከኋላው ተነስቶ በልጦት ነበር ማለት ነው። ከሁለተኛው ስርወ መንግስት በኋላ እስከ አስረኛው ስርወ መንግስት ድረስ ከ2980 እስከ 2060 ቅድመ ልደተ ክርስቶስ ድረስ ብዙ ነገስታት ሲያልፉ የውስጥ አስተዳደራቸውን ከማደራጀት ጥበባቸውን ከማስፋፋት በቀር ግዛት ለማስፋፋት ገና አልተቀሰቀሱም። ትንሽ በምስራቅ በኩል እስከ ሲና ተራራ ድረስ ሄደው አስገብረዋል። ግብፃውያን ግዛት ማስፋፋት ሳይጀምሩ ገና የሰሯቸው ስራዎችም በተለይ ከ3000 ዓመት ጀምሮ የቀን ቆጠራውን ካላንደር ከማዘጋጀት ጀምሮ የተለያዩ የቤተ መንግስት አደረጃጀቶችን፣ የግብር አሰባሰብ ስልትን የጦር አደረጃጀትን ቢሮክራሲያዊንና መሰል ነገሮችን ሲያደራጁ ቆይተዋል። በተለይ በአራተኛው ዳይናስቲ የፒራሚድ ግንባታውን ጨምሮ በርከት ያሉ የምህንድስና ጥበቦች ሊታዩ ችለዋል። በግብፆች አጠራር ኩፉ፣ ግሪኮች ቺዮፕስ የተባለው የአራተኛው ዳይናስቲ ንጉሥ በህይወት እያለ ያሰራው መቃብር ቤት ከሁሉ የበለጠ መሆኑን ጸሐፍት አረጋግጠዋል። የፒራሚድ ሁለት ሚሊዮን 300 ሺህ ድንጋይ በሰው ትከሻ እየተጋዘ የተሰራ ሲሆን ከመሠረቱ ውጪ ቁመቱ 146 ሜትር እንደሚደርስ የፓልሚየር መዝገበ ቃላት ያሳያል። አስር ሺህ የሚደርሱ ባሮች በመሬት እንዳይመልጡ፣ አንገታቸው በገመድና በሰንሰለት ታስሮ ራቁታቸውን ሆነው ከኋላ ገራፊ ተዘጋጅቶ በጅራፍ እየተገረፉ ያቀላጠፉት ግዙፍ ሕንፃ ነው። አንድ ሰው አንድ ሜትር ኩኝ ድንጋይ በአንድ ጊዜ ይሸከም ነበር። ስራው 20 ዓመት እንደሌሎች 40 ዓመት ፈሽቷል። ነገሥታቱ ሞተው ሲነሱ ሊኖሩበት የፈለጉት ቤት እንደመሆኑ መጠንም ተቀብረውበትም በዘበኞች ይጠበቃል። አገልጋዮችም ተመድበው ንብረቱ ሁሉ ተቀምጦበት ይገኝ ነበር። ከአንደኛው እስከ አስረኛው ዳይነስቲ ድረስ የነበሩት ዋና መቀመጫ ከተማቸው መንፊስ ወይም ታይታይ ግብፅ ነበረች። አምላካቸውም ፍታ ነበር። ከ11ኛው ዳይነስቲ ጀምሮ ግን መንፊስ ጣል ጣል እየተደረገች ቆይታ ከ13ኛው ዳይነስቲ በኋላ የመንፊስ ገናናነት ወደ ላይ ላይ ግብፅ ወደ ቴብ ዞረና የፕታ አምላክነት ገናናነት ወደ አሞን እየዞረ ሄደ። የቀድሞውን የአሞን ቤተ መቅደስ አፍርሰው ሌላ እጅግ የአማረ መቅደስ ገንብተው የሰማይና የምድር ፈጣሪ ዘላለማዊ የሆነ አንድ አምላክ ብለው እነሴት አንደኛ እነ አሚኖፊስ ሶስተኛ መቅደሱን ገንብተው መንበረ አሞንን የአሞን መቀመጫን አደረጉና ህታ ምክትል አምላክ ሆነ። 141 ክፍሎች ያሉት 102 በ51 ሜትር የሆነውና ዛሬም ድረስ ፈራርሶም ቢሆን የሚታየው ይህ መቅደስ የተሰራው ቅድመ ልደተ ክርስቶስ ከ1400 እስከ1300 ባለው ጊዜ ነበር። ይህ ዘመን ማለት ደግሞ ግብፅ የኑቢያ ኢትዮጵያን ቅኝ አድርጋ በኃይል የያዘችበት ዘመን ነበር። በ12ተኛ ዳይነስቲ ሳኑስትሪስ በግብፆች አጠራር ሴሶስትሪስ የሚባሉት በየተራ በነገሱ ጊዜ ነበር። አብርሃም ከኡር ከለዳውያን ወደ ግብፅ የተሰደደው በእነዚያ በ12ተኛ ዳይነስቲ በተከታተሉ የግብፅ ፈርዖናት ጊዜም ግብፅ ከነበረ የበለጠ የሐውልት የቤተ መቅደስ የመንገድ የዘመናዊ የውሃቦይ ሥራዎች ሲያስፋፍተው እየተሰሩ በምዕራብ ሊቢያን በምስራቅ የሲናን አገር እየወጉ አስገበሩ። ወደ ደቡብም ዘልቀው እስከ ኑቢያ ሰሜን ደረሱ። እስከ 1700 ቅድመ ልደተ ክርስቶስ የ13ኛው ዳይነስቲ ነገስታት ቴብን የመናገሻ ከተማ ሲያደርጉ ነው። ሁለት ታላላቅ ከተማ ሊኖራቸው የቻለው ቴብና መንፊስ። ነገር ግን እንዲህ በገነኑ ጊዜ ቅድመ ልደተ ክርስቶስ 1680 ኢክሶስ በሚል መጠር የሚታወቁ ነገዶች መጥተው የግብጾችን ነገስታት ገልብጠው አገር ያዙ። እነዚህ ኢክሶስ የተባሉት እነማን እንደሆኑ ውሳኔ ላይ ባይደረስም ኢትዮጵያም መሆናቸው በብዙ ቦታ ተጠቅሶ ይገኛል። ግዛታቸው ለድፍን መቶ ዓመታት የቆየ ነበር። የሰሜኖቹ ኢትዮጵያውያን ናቸው ከሚሉት ውስጥም አንዱ ጀምስ ብሩስ ይገኝበታል። ይህ ሰው ወደ ኑቢያና ወደ ሀበሻ ጉዞ በተሰኘው መጽሐፉ የኤክሶስ ዘሮች በኢትዮጵያ ነገደ ወቅጠን የተባሉ ናቸው በማለት አስረግጦ ይገልጻል። አንዳንድ የሀገራችን ጸሐፍትም ሰሜኑን ኢትዮጵያ ለአንድ መቶ ዓመት ያህል በአዶና ሰው አልባ ሆኖ ቆይቶ ነበር በማለት ህዝቡ ከ1680 እስከ 1580 የት ሄዶ ነበር በማለት ይጠይቃሉ። የሆነ ሆኖ ሊክሶሶች ለ100 ዓመት ግብፅን ገዝተው በ14ተኛው ዳይነስቲ ተካተው ይገኛል። ብዙ የስልጣኔ ስራ እንደሰሩም ይነገራል። ስማቸውም የብዙዎቹ በሐውልት ላይ ተገኝቷል። አፒፒ ይባላል። የአብርሃም የልጅ ልጅ የያዕቆብ ልጅ ዮሴፍ ወንድሞቹ ሸጠውት የመጣውና የታሰረው እህል ማፈታት ምክንያት ተፈትሮ እንደራሴ የሆነውም አባቱ ያዕቆብንም ከነ ቤተሰቡ ከከናን ወደ ግብፅ ያስመጣውም በእነዚህ በኤክሶሶች ነገስታት ዘመን መንግስት ጊዜ መሆኑ የተረጋገጠ ነው። ታላቁ መጽሐፍ በአዋሪ 10 ምዕራፍ 7 ቁጥር 17 ላይ የእስራኤል ህዝብ ምስር በግብፅ በረከተ ሌላ ንጉስ ዮሴፍን የማያውቅ እስክነሳ ድረስ ይህ በዘመዶቻችን እየደረሰ ያለው ስለዚህ ነው የሚለው ቀደምት ፈርዖኖች በሌላ ነገስታት መባረራቸውን ያስረዳል። የግብፅ ህዝብ ምንም እንኳን የኤክሶስ ነገስታት በርካታ ስራዎችን ቢሰሩም በጸጥታ ሊገዛ ስላልፈለገ አመፅ በረከተ። ስለዚህ የቴቢ አሞን ካህናት ከላይላይ ግብፅ ሹማምንት ጋር ተስማምተው ሳቅኖሪ አንደኛ የተባለውን ግብፃዊ መሪ አድርገው አፒፒ ሶስተኛ የተባለውን ከኤክሶስ ወገን የሆነ ፈርዖን በነገሰበት ዘመን ውጊያ ጀመሩ። ሳቅኖሪ አንደኛ ተሸንፎ ተባረረ። አሁንም ውጊያው ቀጠለ። እናም ከ1680 እስከ 1580 ድረስ የቆዩትን ነገስታት ለሃይሞሲስ መሪነት ከግብፃውያን ተወላጆች ጋር በመተባበር ሸሸት ያለውን ሰራዊት ተደራጅቶ በመቅጠም ኢክሶሶችን ማሸነፍ ተቻለ። እነርሱም ከነ ህዝባቸው ተበተኑ። ግማሹ ወደ ምስራቅ፣ የቀረው በየመንገዱ በከናን አገር ተበተነ። ቀደማዊያ የሞሲስ ድል አድርጎ ስልጣን ከያዘ በኋላ ኢክሶሶች የመሰረቷቸውን አዳዲስ አምልኮ ጣዖቶችን እያፈረረሰ የቀድሞዎችን እየተካና እያደሰ በደንብ አሰሩ። ከዚህ በኋላ ነው ግብፃውያን ለአዲስ ተደራጅተው አገር መውረንና ግዛት ማስፋፋት የቻሉት። የግብፅ ጦር ሰራዊት የሞዓባውያንን፣ የኤዶማውያንን፣ የፍልስጢማውያንን፣ የፓለስቲንን፣ የአረባውያን ሰሜናዊ ክፍል ሁሉ ከአሶርና ከባቢሎን በስተቀር ታናሽ እስያ ቱርክን፣ የኖቢያ ሰሜንን ሁሉ ወቅተው እያስገበሩ በየሀገሩ የሚገኘውን ወርቅ፣ ብር፣ መሳሪያና ልዩ ልዩ ሀብት በዘረፋም በግብርም እየሰበሰቡ የግብፅን ቤተ መንግስት በሀብት አጥለቀለቁት። ነገስታት ሁሉ ነገራቸው በወርቅ ማሰራት የጀመሩበት ዘመን ይህ የሃይሞሲስ ዘመን ነበር። ከሄሞሲስ በኋላም ቱቲሞሲስ በሚለው ስም ሶስት ነገስታት የተከታተሉ ሲሆን በቱቲሞስ ሶስተኛ ጊዜ ግብፅ የዓለም ሀገሮች የበላይ የሆነችበት ዘመን ነበር። ቀዳማዊ ቱቲሞስ በነበረበት ዘመን በሜሶፖታማ ውስጥ የነበሩትን አሶራውያንን፣ ባቢሎንን ድል በመምታቱ ስሙና ዝና የገነነ ነበር። እናም አቢደ በተባለው ታላቅ ቤተ መቅደሱ ውስጥ የተገኘው ጽሁፍ የሌሎችን ውጤት ጨምር ያለው ከእኔ በፊት በነበሩት ነገስታት ጊዜ የነበሩት አማልክት በደንብ ተመልኮባቸዋል። መቅደሳቸውም በጥሩ ሁኔታ አሸብርቀው ታይተውላቸዋል። የግብፅ ዳር ድንበር ፀሐይ እስከምትደርስበት ድረስ ለማስፋፋቴ በላይ ግብፅን ከሌላ ሀገር የላቀች ሀገር አድርጊያታለሁ ይላል። ግብፃውያን ከድንጋይ ዘመን ወደ ወርቅ ዘመን የተሸጋገሩት ከ16ኛው እስከ 15ኛው መቶ ዓመት ቅድመ ልደተ ክርስቶስ ሲሆን እስከዚህ ዘመን ድረስ ኢትዮጵያውያንን ለማስገበር ደፋ ቀና ሲሉ ነበር እንጂ ተሳክቶላቸዋል ያዟትም። ከዚህ በኋላ ግን ለ300 ዓመታት ገበረንላቸዋል። ከሚያምር አዳራሹ ወጥቶ ሰረገላ ተቀምጦ እየተጎማለለ ግራና ቀኝ የደስታ ድምጽ ለሚያሰማው ህዝብ ፈገግታ እያሳየ ለረጅም ዘመን እንደሚጓዝ መስፍን የአባይ ውሃ ከአዳራሹ ከጣና ወጥቶ ለኑቢያ፣ ለግብፅ መሬት ህይወት እየሰጠ ከረጅም ጉዞ በኋላ ከቤተ ዘመዱ ከሜዲትራኒያን ባህር ይገባና አረፍ ይላል። በጉዞ ወቅት ሁልጊዜ እግረ መንገዱን ለአሸዋማው ለግብፅ አገር የአፈር ስንቅ እንደተቀበለ ይኖራል። ለዚህ ውለታ ግብፃውያኑም ኑቢያዎችም ሳይቀሩ ለአባይ አምላክነት ደረጃ ሰጥተው በሕይወት ላይ ህይወት ከምትጨምርላቸው ከፀሐይ እኩል እያመለኩ የነጭ በሬ መስዋዕት ሲያቀርቡለት ኖረዋል። ጥንታውያን ግብጾች ከእኛ ይበልጥ አባይን በመውደድና በማክበር ያመልኩታል። ስሙን የአማልክቶቻቸው ካህናት፣ ይኸውም ማለት የቀለም ሰዎች የሆኑት የተማሩት፣ ሀፒ ቅዱስ ወንዝ ሲሉት ያልተማሩት ህዝቦች ደግሞ አቱር ወይም እውር ወንዝ ብለውት ይገኛል። የግብፅ ሀገር ራሱ የደቡብና የሰሜን ሀገር እንደሚባለው ንጉስም የደቡብና የሰሜን ንጉስ እንደሚባለው አባይንም የደቡብና የሰሜን አባይ ብለው ምስሉን ለምለም ነገር በራሳቸው ባሰሩ በእጃቸው ለአማልክት የሚሰጥ የፍራፍሬ ስጦታ በያዙ ሰዎች ተስሎ ይታያል። አንዳንድ ጊዜም ብቻውን ይሳላል። ከምስሉ ሁለቱ በሉቨር ሙዚየም እንደሚገኝ የዚህ ታሪክ ምንጭ ክቡር ተክለጻድቅ መኩሪያ ይነግሩናል። የአማልክቱ ካህናት አባይ ከኦስሪስ ወይም በጎ አድራጊው አምላክ እንዲየፈሰሰ ለፍጥረት ሁሉ ሕይወትን የሚሰጥ ራሱ ከፀሐይ የሚወዳደር አምላክ ነው ብለው ለዚህ ለበጎ ተግባሩና ለአምላክነቱ የሚገባ መዝሙር ደርሰውለት መዝሙሩን ማስፒሮ የተባለው ፈረንሳይ ጸሐፊ ወደ ፈረንሳይኛ ተርጉሞት ይገኛል። የአማልክት ሀገር ከሚባለው ከኢትዮጵያ የሚመነጨው አባይ ህይወታቸውን ደጅ የሚያጠኑ የጥንት ከተሞች መርዌ፣ ናፓታ፣ ቴብ፣ ኤሪክሊዮፖሊስ፣ መንፊስ በሚያልፍበት መንገድ ላይ ተኮልኩሎ ይታያሉ። ከእነዚህ ውስጥ መርዌና ናፓታ የኑቢያ ኢትዮጵያ፣ ኤሬክሊዮፖሊስ እና መንፊስ የግብፅ ከተሞች ናቸው። ባለመቶ በር ከተማ ብሎ ሄሮዶቱስ የሰየማት የቴብ ከተማ ግን በሁለቱ ሀገሮች መካከል ሆና የደከመ ግብፃዊ ፈሪውን ሲለቃት፣ የበረታ ኢትዮጵያዊ ንጉሥ ሲይዛት እንደ ካምፔዝ ወይም የሶሪያ ንጉሥ ጨካኝ የሆነ ወራሪ ሲያፈርሳት ከወረራ በኋላ ለኢትዮጵያውያኑ ወይም ለግብፃውያኑ ነገስታት መልሳ ስትሰራ ይኖሮች ናት። ቴብ መከረኛ ከተማ ነበረች። ለማንኛውም ግን አባይንና ምንጩን ለመያዝ ያላሰፈሰፈ ነገስታት አልነበር። አባይ ያኔ አምላክ ተብሎ ይሰገድለታል፣ መሥዋዕት ይቀርብለትና ይመለክ ነበር። ቅድመ ልደተ ክርስቶስ ከ2000 ዓመት ጀምሮ በኢትዮጵያውያን እና በግብፃውያን መካከል ጸብም ፍቅርም ሲስተናገድ ነው ነው ሺህ አምስት ግን ፎች የገነለ በመጣው ስልሳ ያሳ አማካኝነት ግዛት ማስፋፋት ፍላጎታቸው ያደረባቸው በቀጣይ ቪዲዮ ቅድመ ዕለተ ክርስቶስ ሁለት ሺህ ዓመት ቀድሞ በኢትዮጵያና በግብፅ መካከል ያለውን ጸብና ፍቅር እንዲሁም ከአስራ አምስተኛው ክፍለ ዘመን በኋላ የግብፅ ግዛት ወሰን እየሰፋ በመሄዱ እንዲሁም የእነሱን የግብፃውያንን ዳይነስቲስ በስፋት የምናይበት እንዲሁም የሶስተኛው ቲቲሞስ ሶስተኛ የሚባለው የእሱ እህት ፑንትን ድል እንዳደረገችው በቀጣይ ቪዲዮ እንመለከታለን። አብራችሁን ቆዩ።